ቦታ ችግር የለውም። ከዛራ ጋር እንወያይ እናወራለን። ምንም ችግር የለውም። ትክክለኛ እኔ ጋር ነው ያለው። ሌላው ዝም ብሎ ነው። አሁን ዝም ብላ ነው። ትክክል ነው ዛራ። አለሽ ቃል ግን ለምንድን ነው እናንተ? ቆይ ቤተ ድርጅታችሁ እምነታችሁ ስደቡ ይላል። የሚያስተካክላችሁ ዝም በሉ አሁን ይሄ ትልቅ ሰውዬው ማን ብር ሐሰን የሚባለው ሰውዬው ራሱ ኡስታዝ መምህር ነገር ነው የሚመስለው። ግን ምንድን ነው የሚለው ኡስታዝ አበድራት እንደዚህ ይባላል። አሁን ትልቅ ሰው የተማረ ሙር የተባለው እንደዚህ አይባልም። ይሄ በእውነት በጣም ራሱ ማቅለል ነው፣ ነውር ነው። አበድራት ማለት ታክ ማለት ነው ለማለት ፈልጎ ነው። አፉ ባይ አፉ ባይ። እሺ ይቅርታ አድርጊለት በቃሽ። ዳሩ ቀጥሉ። ከነ አሞታት አለብኝ። ማሺ መርሐባ

آمين ماشي ጥያቄው ኢየሱስ አምላክ ነው ወይ የሚል ነበረ። አይ ጥያቄው አምላክ ተወለደ የሚል ነው፣ ጥያቄ ነው። አዎ እኮ ይሄው፣ አዎ ይሄ ነው። ደሞኒ ያመጣው መረጃ ማለት ነው ይሄ። ይሄው አምላክ ተወለደ አንብቤ ይኸው፣ ድጋሜ አንብቤ እንግዲህ፣ ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል። አይ ህፃን ነው የተወለደ ወይ አምላክ ነው የተወለደ? እንዴ እየሰማሽማ ህፃናሽሽማግ ወንድ ልጅ ነው የተወለደ። አምላክ አልተወለደ። ሙሉ ሳቡ ተረጅ እንጂ ዛሬ ውዴ

ህጻን አለ ህጻን የተወለደ ወንድ ልጅ እና ህጻን ነዋ፣ የተወለደ ወንድ ልጅ ህጻን ነው እንጂ የተወለደ አምላክ ተወለደ የለም። ጥቅሱ አምላክ እያለች ታረጊ እያለ አምላክ ስለ ሱኩ ነው የሚገልጽ እሱ ደግሞ ስሙ ነው። የህጻኑ ልጅ ስም የህጻኑ ልጅ ስም ስም ማንኛው ሊገልጽ አንድ ነገር አንድ ነገር ሊንገርሽ እመቤቴን እውነት ነው ሲሪየስ አንድ ነገር ማለት ነው። አሁን ዛሬ ያንቺ አንድ የቁራንሽን ጥቅስ አንብበሽ የሚለው እያለ ያለው ነገር እኔ ሀሳቡን

ይሻላል። ምሳሌ